ምንድ ነው ሃይማኖትሽ? እኛ ቤት የሚመጣው ሁሉ ተከፍሎለት ነው ይላል። አንቺ ስንት ነው የተከፈለልሽ? ኧረ ምንም። አትዋሽ። የተከፈለኝ የለውም ምንም የተቀበልሽው ነገር የለም። እኔ ምንም አልተቀበልኩ በራሴ ነው የመጣሁት። ፊልም ፊልም መስሎ ነው የሚታየ ሲጀመር እንጂ እንደዚህ ቀጥታ ይሄን ሰራጭ አይመስለኝም ነበር። ቀጥታ አይመስልሽ። ሌሎች ሰዎች ኢየሱስን ተራ ሰው አድርጎ ያ ያሉ እኛ ኢየሱስ ጌታ ነው እንላለን። አንቺ ምን ትያለሽ? ሁሉ ነገር ነው እኔ ቃላት የለኝም። ኢየሱስ ሁሉ ነገር ምንድን ነው እያረካት ያለው ቅት እናቷን እኮ ምንም አታውቀውም። ዝምብላ ጠዋት ማታ አሚና መኒ እያለ አድናታለች። ምን እያለካት ነው በዚህ ሰዓት? መጨረሻ ላይ ምን ልታረጋት? እናቷ ጋር እንደው ትደውልና አይዞሽ ብጥብጥ ነው የምታርገው። እኔ እኮ ዛር ነኝ። ብጥ ብጥ ነው ማና። እናቷ እኮ በየአመቱ ትደግስ ነበር። እንዳደግሽ ብላ ከለከለቻት፣ እንዳደግሽ ብላ ለቤት ኪራይም እከፍልላት፣ እሷ ነበር ብር እየላከኝ። እንዳደግሽ እንዳደግሽ ብላ ክልክል አርጋ ሆነ። እሷ ሁሌ ትመጣለች፣ ሁሌ በቲክቶክ ትከታተልሃለች፣ ሁሌ እንትን እንትን። አሁን ተሳክቶላት ደግሞ እሷ እሑድ ትሄድ ነው፣ ቅዳሜ ደብትበር አትሄድም ትሄዳለች ነው አትሄድም? እስኪ ትሄዳለች በሉት። ሰይጣን አትሄድም እያለ ትሄዳለ። የቤተሰብ መርገም አትሄድም እያለ ትሄዳለ። እንደ ነቢይ ልናገር፣ በምትኖርበት አካባቢ የሚኖሩ ጠማማ ሰዎች አትሄድም እያሉ ትሄዳለ። እግርን እየያዙ ጥሰት ወጣለ። እስኪ ሄዳለው ይበላንስ ማለት ትናንትና ከስራዋ አለቃ እምቢ ብላ ሰው ቤት የምትሰራውን አልሆንም ብላ እሑድ እሄዳለሁ ብላ አምልጣ ነው የመጣዩ። እሄዳለሁ ብላ አምልጣ ነው የመጣዩ። አሰሪዋ ብትለምናት ብር ብትጨምርላት፣ ምን ብትላት ተረ አልፈልግም ብላ ነው የመጣዩ። እናትዮ ትደግሳለች። በድግስ ነው የምትመለከው። አዎ ብዙ ነገር ይደረግልናል ለእኛ አለኛ እኮና። እዛ እኮ ብዙ ነገር፣ አጎቷ ደሞ አያምንም። ጠማማ ነው። እንደሷ ማለት ነው። አያምንም። ምን ሁሌ ለሰይጣን ያርክ፣ ግን እኛ ደግሞ በሷ ላይ እግሯን ቁምጥ ልናርክ ስታቆመን፣ ከዛ እሷ በዛ ሀይታ ውሃ ጸልያ ይዛላት ሄዴ። ከዛ እኮ ወለጋ እኮ ደሞ ይዛ ሄዲው፣ ወለጋ ድረስ ይዛ ሄዲያ። ያንን ጾም እየጾሙ ማለት ነው። ሙስሊም እንቺ በዛ አፍጥሪ፣ በዚህ ህን ጠጪ፣ ትድኛለሽ፣ አይዞሽ። ወሃም አምጥችልሽ ነው ሽጎ ሃ ነው ብላ ስታጠጣት፣ እሷ እየዳ ነው ይመጣ እየዳ ነው ይመጣ እናቲቱ ማለት ነው እየዳ ነው ይመጣ እየዳ ነው ምን ምን እየተቀበልክ ነው የምትመለከው? በየመንደሩ እናስዞራትና እናቲቱን እህል እናስለምናታለን። እሱ ይሸጥና ይደገሳል። እንደኛ ያላቸው በሙሉ ሰዎች ይመጣሉ። ሌሊት ይደባል፣ ይጨፈራል፣ ሁሉ ነገር ይደረግልናል ማለት ነው። ለእናንተ ትመለካላችሁ፣ ትመለካላችሁ። ዛሬ ትረገጣላችሁ። እዛ ቤት ይመለካል፣ እዚህ ቤት ይረገጣል። እዛ ቤት የሆነ ነገር ይታረድለታል። እዚህ ሲመጣ ራሱ ይታረዳል። ያሰቃያችሁ መርገም ዛሬ ይታረዳል። መቆም እንዳትችሉ ያደረገ አቅማችሁን የበላ የቤተሰብ መርገም፣ የአምልኮ መንፈስ፣ የዛር መንፈስ፣ የአዳልሞቲ መንፈስ በጌታ በኢየሱስ ክርስቶስ ስም ባለው ኃይል ይታረዳል። እስኪ አንድ ሰው ይታረዳል ይበል የቀረ ካለ ይረገጣል። በዓለም ካለው በእናንተ ውስጥ ያለው ይበልጣልና፣ በእነሱ ውስጥ ካለው በእናንተ ውስጥ ያለው ይበረታልና። ጊዜ አልቋል። በኃይል ሶስት ጊዜ ጮሄ ወደ ጥልቅ ሂድ። አንድ፣ ሁለት፣ ሶስት። በኃይል ለመጨረሻ ጊዜ ይሆናል። ደህና ነሽ? ነው የምታየው? ነጭ የለበሰ ሰው ጋር ተኝቼ በህልሜ መጣ። አንቺ አገልጋይ ነሽ ማንም የለኝም ብለሽ አታልቅሻል። ምንድን ነው ሃይማኖትሽ? ሙስሊም። ሙስሊም ነኝ። ስምሽን ማን ልባል? ኑራይ። በጣም ይገርማል። በህልም ነው ያየሽው? አዎ ከነጭ ሰው ጋር ሆነህ መጥተህ ከኋላ እየ አታልቅ ማንም የለኝም ብለሽ አታልቅሽ፣ አንቺ አገልጋይ ነሽ። አይቶ የመጣ ወርሶ ይመለሳል። ተቀስቅሳችሁ የመጣችሁ ሰዎች፣ ሰምታችሁ የመጣችሁ ሰዎች ዛሬ ከሰዓት በኋላ የልመናችሁን መልስ በእጃችሁ ትረከባላችሁ። እናት ሼት ነው የምትኖረው እናቴ ወለጋ ነው። በኢትዩብ ላይ ስጸልይ አይቼ ውሃ ይዤ ዝም ብያ አሜና ምን አልኩና በጾም እናቴ ላስፈጠራት ብዬ ስራዬ ለቅቅም ብዬ ሂጄ እናቴ ልክልና ፈጥር ስንል ማታ እናቴ ይሄን ጠጭሽ ውሃ ነው ብዬ ያታለኩ ሳጣ ያታለኩ ሳጣ ሚያማት ምንም ይላት ሁሉ ተው ደሞግራን ይሄ ታማ ሆስፒታል ገብታት ትቆረጣለች ብለዋት ነበር አንድ እግሯም ማለት ነው። የምታመልከው እንትና የሚደገስለት ነገር አለ እና እሱን እኔ እዚህ እየሰራሁኝ ቤክራይ ነው ስለተፈናቀል ነው የቤክራይ ነው የምልክላት። እናቴ አሁኑ ምንም ነገር እንዳደግሽ አልኳት። ለምን እኔ አለሁ እንዳደግሽ ምንም ቢሆን እንዳደግሽ አልኳት። ልጄ እታመማለሁ አለ አስር ጊዜ ታመሜ እንዳደግሽ አልኳት። እሺ አለ። ከዛ እግሯ ታመሜ እና ሆስፒታል ገባች። ሆስፒታል ገብታ ትቆረጣለች ሲባል ያንን ይዤላት ሲሄድ ስጠጣ ስጠጣ ያስነከሳት መራመድ ጀመረ። እንደዚህ ያለ መራመድ ጀመረ በራሷ ጊዜ እዚህ መጥቼም አላየውህም፣ አላቀህም። በዩቲዩብ ላይ ነው ፕሮግራሙን እየተከታተልሽ፣ በኋላ የሚደረገውን ጸሎት ነው የተካፈልሽው። ውሃውን ወዝደሻ ሰጠሽ። በጾም ጊዜ ነው። አልነገርሻትም? አልነገር ከነገርኳትም አልሻተለኝም አማኝናት ሙስሊም ስለሆነ ይሻተለኝ በጌታ በኢየሱስም እንዲያው ለእናቴ ይሄንን ከመቆመጥ እንዲያው ዲስታርገህልኝ ህጄ የምናገርበት ቀን አርግልኛል። ሁሌ ነው ይህን እያደረኩ ሰጣት አለው ይሄን በጠጣ በእናትሽና በቤተሰቦቿ መካከል የሚመለከው መንፈስ ነው። እናንተን የሚያጎሳቁለው መንገዳችሁን የሚዘገው ቀና እንዳትሉ የከለከለው እግዚአብሔር አምላክ ግን እንደዚህ አለኝ፣ ዛሬ ይሄንን መንፈስ ሰብሬዋለሁ። ዛሬ ከሰዓት በኋላ ይሄ መንፈስ ተሰበረ። በእናቷ ላይ የሚሰራው በየዓመቱ የሚደገስለት ክብር የሚያገኝ የሚታረድለት ተመታ በኢየሱስ ክርስቶስ ስም ተመቷል። እንደገና አይነሳ ማለኝ ጌታ። ጌታን ትወጃለሽ አይደል? የጌታ አገልጋይ ነው የምትወኝ። አሜን። ወንጌልን ነው የምትሰብኪው። በአንቺ ብዙ ሰዎች ይድናሉ። ጌታን መቀበል ትፈልጋለሽ? አዎ። ልጸልይልሽ። እርግጠኛ ነሽ? ወደሹ ነው ስለማምንበት ነው። ጠዋት አሁን ስራ ሰርቼ ስነሳ ወይ ተኝቼ ስነሳ ሁሌን ትለዋለሁ። ሁሌ አሁን እንቅልፌን ተኝቼ ተነስቼ ወደ ስራ ከመግባቴ በፊት እችን ቀን ባርከ ስለሰጠኝ አመሰግናለሁ፣ እኔ ባሰብኩት ሳይሆን አንተ ባሰብከው አሁን ላይ ብዬ ሁሌ እነሳለሁ። ቀኝ እጅሽን አንሺና ከእኔ ጋር እንደዚህ በል ጌታ ሆይ ጌታ ሆይ፣ ከዛሬ ጀምሮ ከዛሬ ጀምሮ፣ ህይወቴን ህይወቴን ዘመኔን ዘመኔን ላንተ ሰጥቻለሁ ላንተ ሰጥቻለሁ። አንተ ጌታ እንደሆንክ አንተ ጌታ እንደሆንክ፣ በልቤ አምናለሁ በልቤ አምናለሁ፣ በአፌም እመሰክራለሁ በአፌም እመሰክራለሁጌትነትህን ጌትነትህን ለዓለም ሁሉ ለዓለም ሁሉ አውጃለሁ አውጃለሁ። ስሜን በህይወት መዝገብ ላይ ጻፍልኝ ስሜን በህይወት መዝገብ ላይ ጻፍልኝ። ልጄ አድርጌ ስለተቀበልከኝ አመሰግናለሁ ልጄ አድርጌ ስለተቀበልከኝ አመሰግናለሁ። እሷ አገልጋይ እንደምትሆን እኮ ጌታ ውረድ ያሳይቷል። ነጭ ከለበሰ ሰው ጋር መጥቼ ምንድን ነው ያልኩሽ? ማንም የለኝም ብለሽ አታልቅሽ። አንቺ አገልጋይ ነሽ አልኩ። እኛ ቤት የሚመጣ ሁሉ ተከፍሎለት ነው ይላል። አንቺ ስንት ነው የተከፈለልሽ? አረ፣ ምንም አትዋሽ። ምን ተከፈለኝ ይለው። ምንም የተቀበልሽው ነገር የለም። ምንም አልተቀበልኩም። በራሴ ነው የመጣሁት። ፕሮግራሙን በዩቲዩብ ላይ እያየች በውሃ ላይ የሚደረገውን ጸሎት ተካፍላ ለእናትየ ሰጥታ የሚቆረጠውን እግር እኮ ነው አዋጁን ያስቀየረችው። ግብር የሚገበርለት ክብር የሚያገኝ የቤተሰብ የአምልኮ መንፈስ ዛሬ ከሰዓት በኋላ ሽባ ሆኗል። የት አገር ልትሄጂ ነው ልትሄጂ ነው። መንገድ ሽከፈት። የነካሽ ሁሉ ይባረክ። ና እስኪ ወደ መድረክ ልጸልልሽ። እንደው በዛ ዞረሽ እስኪ ይህንን ሙዚቃ ተጫወቱ እንደገና ታለቅሽ ኃይል ነው የምጸልይልሽ፣ መጸለይ እንድትች መጽሐፍ ቅዱስ እንድታነቢ አይንሽ እንዲከፈት እህቴ። አሁን እዛ አስጨነቀኝ ብላ እመጣለሁ ብላ እምቢ ስትል ቆይ እደውልልሻለሁ ብዬ ስልክ ዘጋ እና በጌታ በኢየሱስ ስም የዚህች ልጅ ጭንቀት ወጋል ስለው፣ ትንሽ ቆይቼ ስደውል አሁን ደህና ነኝ እሰራለሁ ትላለች። እዛው ነው ሌሎች ሰዎች ኢየሱስን ሰው ነው ተራ ሰው አድርገው ያያሉ። እኛ ኢየሱስ ጌታ ነው እንላለን። አንቺ ምን ትያለሽ? ሁሉ ነገር ነው እኔ ቃላት የለኝ። ኢየሱስ ሁሉ ነገር ነው፣ ሁሉ ነገር ነው። አልፎ የሄደ መረዳት። አሜን ኢየሱስ ዘር ሻያ ሊሆን አሜን። ተባረክ፣ አሜን። ስለ አንቺ እግዚአብሔር ይመስገን። አሜን። ፊልም ፊልም መስሎ ነው የሚታየ ሲጀመር እንጂ እንደዚህ ቀጥታ የሚሰራጭ አይመስለኝም ነበር። ፊልም ይመስልሽ ነበር? አዎ። እንዴ፣ ቀጥታ የሚሰራጭ አይመስለኝም። ቀጥታ አይመስልሽም? አዎ። አሁን ቀጥታ በራስሽ አየሽ። ከአዲስ አበባ ከብር ጽጌ አካባቢ ቀጥታ ስርጭት በእሷ ላይ እኮ ነው የሆነው። ትናንትና፣ ራስህ፣ ወደዚህ ለመምጣት ሳስብ ብዙ ስጦታ ተሰጥቶኛል። ስልክ አልነበረኝም፣ ስልክ ተሰጥቶኛል። አሰሬ ብር ጨምራ ሳታኛል ቦርሳ፣ ሻንጣ፣ ሁሉ ነገር ተሰጥቶኛል። ትናንትና ስመጣ በዝብ ዝም ብለሽ እግዚአብሔር ሁሉን አሳልፎ ይስጥሽ ደህና ሆኜ አለው።